የአፍሪካ ህብረት በ2063 አሳካቸዋለሁ ብሎ ውጥን ከያዘባቸው አጀንዳዎች መካከል የድህነት ቅነሳ፣ የሰላም ሁኔታን ማረጋገጥ፣ የሰብአዊ መብት መከበርና የአየር ንብረት ለውጥ ቅልበሳ ከብዙ በጥቂቶቹ ይጠቀሳሉ። እነኚህን አጀንዳዎች ለማሳካት ደግሞ ከተለያዩ ተቋማት እንቅስቃሴ ጋር ተዳምሮ የፖለቲካ ቁርጠኝነት ወሳኝነት አለው። ታዲያ ለአጀንዳው መሳካት የተቋማት አስፈላጊነት ወሳኝ መሆኑን የተረዳውና ባለፈው 2015 ዓ.ም የተቋቋመው የቡድን 20 ኢንተርፌስ ፎረም በፖለቲካ መሪዎች ብቻ ይወሰኑና ውይይት የሚደረግባቸውን አጀንዳዎች እኛም ይገድናል በሚል በጀመሩት እንቅስቃሴ የአፍሪካ ህብረትን ሳይቀር በቡድን ሀያ ቋሚ አባል ማድረግ አስችለዋል። በዚህም የአፍሪካን ድምፅ በዓለም መድረክ ሳይቀር ማሰማት የሚያስችላትን እድል አግኝታለች። የአጀንዳ 2063 የአፍሪካ ህብረት ይህንን አሳካለሁ ሲል ከማን ጋር ሆኖ ነው? ፖለቲከኞቹ ብቻቸውን በሚሰጡት ብቻ ሳይሆን ለምሳሌ ግጭትን በመቀነስ ረገድ፣ ሰላምን በማምጣት ረገድ የሃይማኖት ተቋማት ከፍተኛ የሆነ ሚና አላቸው፣ ትልቅ ሚና ይጫወታሉ። ይህንን ሚናቸውን በሚገባ እንዲወጡ የራሳቸው ፕላትፎርም ፈጥረው እየተመካከሩ ነው ያሉት ማለት ነው። እንግዲህ የኢትዮጵያ የሃይማኖት ተቋማት ጉባኤም ይህንኑ ወደ አለም አቀፍ መንግስታት የሚቀርብበትን የራሱ የሆነ መድረክ እንዲኖር ነው። የጂ20 አባልነት ለአፍሪካ ህብረት ይገባል የሚል ከመነሻው ይዞ ተነስቶ አሁን ኦሬዲ አፍሪካ ህብረት ቋሚ የጂ20 አባል ተደርጓል። አሁን የአፍሪካ ድምጽ በአፍሪካ ህብረት ብቻ ሳይሆን በጂ20 ኢንተርፌስ ፎረምም የሚንጸባረቅበትን እድል አግኝቷል። አፍሪካ ሃዝ ሶሉሽን ፎር ወርልድ አፍሪካ ለዓለም የሚተርፍ መፍትሄ ይኖራታል። ነገር ግን ያን ለማድረግ አፍሪካ እድሉ ሊሰጣት ይገባል። ምክንያቱም አፍሪካ ለራሷ ችግሮችም ሆነ የዓለም ችግሮችን መፍታት የሚያስችሉ አፍሪካዊ የመፍትሄ ሌላ አማራጮች ስላሏት ከአፍሪካ ዩኒየን ጋር በሚቀረበውም አጀንዳ በመተባበር አብረን እንሰራለን። ግን የሃይማኖት አጀንዳችንን ብቻ ሳይሆን የህብረተሰባዊ፣ የመንግስታዊ አህጉራዊ የሆኑ አጀንዳዎች ላይ በመተባበር ሁላችንም ሰላም ስለሚያስፈልገን አብረን እንሰራለን። ስለዚህ መነሻችን የጥሪያችን የሃይማኖት የተቀበልንበት የጥሪ መስክ ቢሆንም የዛን ያህል ደግሞ ከህብረተሰብ የሚመጣውን አጀንዳ አንድ ላይ በመስራት ለጥሩ ዓለም፣ ሰላም ያለበት ዓለም፣ የመሳሪያዎች ድምጽ የማይሰማበት ጊዜን እንጠብቃለን። የቡድን 20 አባል ሀገራት ኢንተርፌስ ፎረም በመጪው መስከረም ወር በደቡብ አፍሪካ ላይ ለሚካሄደው የ25 የቡድን 20 ስብሰባ ላይ ትኩረት ተሰጥቶ ውይይት እንዲደረግባቸው ያላቸውን ነጥቦች በሶስተኛው የሃይማኖት ተቋማት ጉባኤ ላይ በኢትዮጵያ አንስቶ ነበር። ነጥቦቹ በዋናነት የምግብ እጥረትና ድህነት ቅነሳ፣ የኢኮኖሚና የፋይናንስ ተጠቃሚነት፣ በሃይማኖቶች መካከል የሚፈጠሩ አለመግባባቶችን በትምህርት መፍታት እንዲሁም ስደት፣ ህገወጥ የሰዎች ዝውውርና ዘመናዊ ባርነትን ጨምሮ በአደጋ መከላከልና ምላሽ እንዲሁም ማገ ገም ላይ ያተኩራል። እነኝህን ጨምሮ አፍሪካ በመስከረሙ ጉባኤ ላይ በርካታ ጉዳዮችን ለዓለም በቡድን 20 ስብሰባ በኩል የማሰማት እድሏን ትጠቀማለች ተብሎ ይጠብቃል። በዚህ የቡድን ሃያ ስብሰባ ላይ የአፍሪካ የሃይማኖት መሪዎች አፍሪካ የተረጋጋች አንድነቷ የተጠበቀና ለዓለም ሰላም መሆን የራሷን ሚና የምትጫወት መሆኗን ማረጋገጥ አለባቸው። ምክንያቱም አፍሪካ የሰው ዘር መገኛ እምብርት ስለምትባል ለዚህ ማረጋገጫው ደግሞ አሁን የምንገኝበት ኢትዮጵያ አንዷ ናት። በመሆኑም እነኚህን ሀሳቦች ወደ ደቡብ አፍሪካ ይዘን እንደምንሄድ ተስፋ እናደርጋለን። አፍሪካ ሰላምን በደንብ የማጠናከር በሰላም የሚሰሩ የሰላም ግንባታ ስራዎችን በደንብ መሰራት አለባቸውም። ከሰላም ግንባታ ጋር ተያይዞ የሚመጡ ሌሎች ችግሮች ቅድም እንዳልኩት የክላይሜት ቼንጅ እዛ ውስጥ አለ። የጤና ጉዳይ እዛ ውስጥ አለ። የወጣቶች የስራ አጥነትና የፖቨርቲ ቅነሳ ጉዳይ እዛ ውስጥ ይካተታል። በአንጻሩ ደግሞ ለምሳሌ የሄት ስፒች አሁን አለም አቀፍ ገጽታ ነው እና ዚኖፎቢያ ይሄ ከኛ ውጭ የሆን መጤነትን የሚያጥላላ ነገር እንደዚህ አይነት ነገሮች ሁሉ መወገድ አለባቸውና እንደዚህ አይነት አጀንዳዎች ላይ ምክክር ተደርጎ ይሄ ምክረ ሀሳብ ለሚቀጥለው የኬፕታውን መድረክ ላይ ግብአቱ ነው ያገለግላል ብለን ነው ተስፋ የምናደርገው። ከ2025 የቡድን 20 አባል ሀገራ ስብሰባ ከሚሰሙ ና ከሚስተናገዱ የተሻገሩ ጉዳዮችን በተለይም አፍሪካ በ2063 አጀንዳ ውስጥ ከነደፈችው ና በ2030 ሰላሳ አሳካዋለሁ ብላ የወጠነችውን የመሳሪያ ድምጽ የማይሰማበት አህጉር እውን የማድረግ ስራም እንዲሳካ የቡድን ሀያ ኢንተርፌስ ፎረም እና በውስጡ ያሉ የተለያዩ የሃይማኖቶች ጥምረት የማይተካ ሚና እንደሚጫወቱ ይጠበቃል። በደቡብ አፍሪካ የስብሰባ ሂደት ይታያሉ ብለን ከምንጠብቃቸው አጀንዳዎች መካከል አንዱ በ2030 የመሳሪያ ድምፅ የማይሰማበትን አህጉር መፍጠር የሚለው ይገኝበታል። ማን ነው የመሳሪያ ድምፅ የማይሰማበት አህጉር መፍጠር የሚችለው? የሃይማኖት ተቋማት መሪዎች ሁሉንም በቀላሉ ማግኘት ስለሚችሉ ከመሳሪያ ድምፅ የጸዳ እና ከግጭት የተላቀቀ አህጉር የመፍጠር አቅም አላቸው። አፍሪካ የበርካታ ሃይማኖት አህጉር ናት። ይህንን አቅም የመሳሪያ ድምፅ ዝም ከማሰኘት ሞዴል ጋር ብናቀናጀው በ2030 ሰላምን እናረጋግጣለን። ስለዚህ በ2030 አፍሪካ ውስጥ ስለ ጦር መሳሪያ ሳይሆን የምናወራው ተፈጥሮ የሰጠችንን ሀብት እንዴት እንደምንጠቀምበት ይሆናል።